እና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለውኝ እግዚአብሔር ይመስገን። እንግዲህ ያው ለእናንተ ሳላሳይ ወይ ደግሞ ለእናንተ ሳልነግር የሆነ ነገር ሳሰራ ቅር ይለኛል እና ትላንት ሁለት ነገሮችን አስገብቼ ነበር። እነሱ ላሳያችሁን የመጣሁት እንግዲህ ፋይናሊ፣ ቤቴን ሙሉ በሙሉ ጨርሼ ከገባሁበት ቆይቻለሁ። እሱንም አሳያችኋለሁ። ግን መጋረጃ በጣም ውድ መሆኑን በእውነት በጣም ነው የተደመምኩት። በቃ ምክንያቱም ለቤቴ ጥሩ መጋረጃ ወይ ደግሞ ቆንጆ የሚባለው መጋረጃ አልነበረኝም እስካሁን ድረስ። ግን መጋረጃ ቤቶች ሳይ በዚህ ልክ ነው እንዲ ያልኩት በዚህ ልክ፣ በቃ ገረመኝ በጣም እና ያው ከዚያ ለሚገዛውት ከአዲስ አበባ ነበረ ባለቤቴ የገዝቶልኝ የመጣን ውል እና የእሱን ዋጋና እንዲሁም ደግሞ ቆንጆ መታመር የመጽሐፍ ማስቀመጫ ያሰራሁት አለ። እሱን አሳያችኋለሁ ማለት ነው። እንግዲህ እስኪ ሙሉ ሳሎኑንም አሳያችኋለሁ እንዴት እንደጨረስኩኝ። ያው ነግሬያችኋለሁ። በጣም ብዙዎቻችሁ በኮመንት ላይ ደጋግማችሁ ስለምጠይቁኝ ነው እኔ ስንት አራት በስድስት አራት በስድስት እስከ 300 ሺህ ብር እንደጨረስኩ ነግሬያችኋለሁ። እያንዳንዱን የዕቃ ዋጋ ነግሬያችኋለሁ። እያንዳንዷን ስለዚህ ቪዲዮዎችን እየገባችሁ ማየት ነው የምጠበቅባችሁ። ምክንያቱም ለእኔም መልሽልኝ ለእኔም መልሽልኝ ስለምትሉኝ ነው። አሁን ጨርሰናል ብዬ ተስፋ አደርጋለሁ። ያው ምክንያቱም እያብራራው ስለሰራውላችሁ ማለት ነው። ግን የመጨረሻ የቀራችኝን ያው እሱን አሳያችኋለሁ ማለት ነው። ከዚያ በተረፈ ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። አሁን ቀጥታ እስኪ ወደ ቪዲዮ እንሂድ እና ያቻት እንዲህ መታምሯ ዩሲ እንዴት እንደምታምር እና ሁለት ሜትር ነው በብዛት ሜትር ከሰማና ነው የሚሰራው እኔ ሁለት ሜትር ነበር ያሰራሁት ዋጋው ሰባት ሺህ አምስት መቶ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ኦ እዚህ ጋር ለምንድነው የወደቀ ማርያም ይሄድረሺ እዚጋ ይሄ መውደቅ አልነበረበትም እንዴት እንዴት ይሆናል እቺ ነው ሰባት ሺህ አምስት መቶ ያሰራሁት እና እዚህ ጋር ወደ መጋረጃው ስመጣላችሁ በጣም ስስ ነጣ ያለ ምክንያቱም ልጆች የምጠቀሙበት ወይ ደግሞ ልጆች የምቀመጡበት ሌላ ቤት ስላለ ይሄኛው በብዛት እንግዳ ሲመጣ ብቻ ስለሆነ የምንገባው ለዛ እንግዲህ ይህ ነጭ ነው አይታያችሁም ቤት ስፋ አደርጋለሁ ከላይ ግን እንደዚህ ይሄን ይመስላል እንግዲህ በጣም ስስ የእስረኛውም ገበር በጣም ስስ ይሄ ነው። ውጪው ምናምን ይታያል። አሁን ደግሞ አጥር አሳጥሬ አሳምሬን አሳያችኋለሁ ማለት ነው። ያው በቃ ሳሎኑን በእንደዚህ አይነት መልኩ ጨርሰናል። ይኸው ሳሎን ይችን ነው የምትመስለው ማለት ነው። በቃ ሌላ ምንም የለም። እዚህ ጋር ቲቪ አለ። እዛ ጋር ድንገት ምግብ ከተመገብ ያው የምግብ ጠረጴዛ አይደለም። እግዚአብሔር ካለሱንም ማስገባለው። ከዛ በተረፈ ግን በቃ ይሄ ነው ያለው ማለት ነው። ፋይናሌ እቺ ነች የኔ ሳሎን፣ እንደነገርኳችሁ ነው። ውስጡም ይኸው ኮርኒሱም እና የኮርኒሽኑን ዋጋ ነግሬያቸዋለሁ ድጋሜ ማውራት አይጠበቅብኝም ለማንኛውም ይሄን ይመስላል ያለው ነገር እስኪ እዚህ ቤት ውስጥ የቀረውን ነገር ኮመንት ላይ ጻፉልኝ ማለት በአቅሜ ይልቅ ወይኔ ብርሼ ነገር ቢኖር በጣም ያምር ነበር የምትሉትን ነገር እስኪ ጻፉልኝ ምኞት አይከለከልም እስኪ ጻፉልኝ ከዛ በተረፈ ይሄን ይመስላል ቪዲዮን ከወደዳችሁ ላይክሽር ሸር ማድረጋችሁን አትርሱ በሌላ ቪዲዮ እስከምንገናኝ ድረስ ደስ ብሏችሁ በሰላም ኑ ባይ